በቀድሞ ሕይወቷ የኢትዮጵያ የሙዚቃ እመቤት እየተባለች በብዙ ተሞካሽታለች። እረ እንደውም እጅግ በጣም ተወዳጅ የሆኑት የትዝታ ዜማዎቿ በሰው ልብ ውስጥ ገብተው የትዝታዋ ንግስት የሚለውን ስያሜ እንድታገኝ አድርጓታል። ለበርካታ ዓመታት በርካታ የሙዚቃ አልበሞችን አንጋፋ ከሆኑ ሙዚቀኞች ጋር በአንድነት በመሆን አዚማለች፣ አንጎራጉራለች። ካደገችበት ከልጅነት ቤቷ ኮብልላ ወጥታ ወደ ሙዚቃው ዓለም ገብታ ነበር። ዛሬ ላይ ግን ያንን ሁሉ ዝናና ክብር ስለ አምላክ ፍቅር ስለ አምላክ ክብር ጥዬ ትቼዋለሁ፣ ራሴን ዝቅ በማድረግ ከመቅደሱ ተደፍቻለሁ በማለት ከቤቱ እያነባች ትገኛለች። እንዴት በአንዴ ከትዝታ ንግሥት ወደ ዘማሪነት ተለወጠች? የቀድሞ ድምፃዊት የአሁኗ ዘማሪት በዛወርቅ አስፋው ማናት? እንዴትና መቼ ወደ ዝማሬው አገልግሎት ውስጥ ገባች? አሁናዊ ሁኔታዋስ ምን ይመስላል? የሚሉትንና ሌሎች ስለ ዘማሪት በዛወርቅ አስፋው ያልተሰሙ ድንቅ እውነታዎችን የሕይወት ምዕራፏን ልናስቃኛችሁ ይዘንላችሁ ቀርበናል። ክብሯትና ክብሯን ውድ የጊዜ ሚዲያ ቤተሰቦቻችንና ተከታታዮቻችን እንደምን ሰነበታችሁ? እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ በዛሬው ዝግጅታችንም የዘማሪት በዛወርቅ አስፋውን የህይወት ምዕራፍ የህይወት ገጿን ልናስቃኛችሁ፣ እንዲሁም እንዴት ወደ ዝማሬው አገልግሎት መጣች የሚለውን ጥያቄ ልንመልስላችሁ ነው። ዝግጅታችንን አሰናድተን ከእናንተ ደርሰናል። ታዲያ እርሶም የቻናላችን ቤተሰብ የሆናችሁ ዝግጅታችንን ላይክና ሼር እያደረጋችሁ እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ይሁኑ እያልን በተጨማሪም በመልእክት መስጫ ሳጥናችን ላይ ሃሳብ አስተያየቶን እንዲሁም ቢቀርብልን ብንሰማው የምትሉትን የዘማሪ የብፁ አባት እንዲሁም የመምህራንን ህይወት ስማቸውን ጠቆም አድርጋችሁ ብታልፉን እኛ በጥያቄው መሰረት ለማሰናዳት ሁሌም ዝግጁነን እንላለን። ወደ ዛሬው ወደ ዘማሪት በዛወርቅ አስፋው የህይወት ምዕራፏ እንለፍ። ከህይወት ምዕራፏ ብዙ እንደምትማሩበት ተስፋለን። ሰዎች በህይወት ጎዳና በብዙ አቅጣጫ ይጓዛሉ። ሁሉም ሰው በመረጠውና በፈቀደው ሳይሆን ህይወት ባሰበችውና በፈቀደችለት ተወስደዋለች። ታዲያ በህይወት በኑሮ አጋጣሚ ህይወትን ለመግፋትና ለመምራት እንዲሁም የልጅነት ህልሟን ለማሳካት በሙዚቃ ህይወት ውስጥ ብዙ ቆይታለች። የኢትዮጵያ የሙዚቃው አመቤት የትዝታዋ ንግስት የረጅም ዓመታት መጠሪያ ስሟም ነበር። በሙዚቃው ዓለም አሉ ከሚባሉ አንጋፋ ሙዚቀኞች ተርታ የምትሰለፍ አቀንቃኝ ነበረች። የቀድሞ ድምፃዊት የአሁኗ ዘማሪት በዛ ወርቅ አስፋው ዘማሪት በዛ ወርቅ አስፋው ትውልድና እድገቷ በመዲናችን አዲስ አበባ በተለምዶ አጠራር ቅድስት ማርያም በሚባለው አምስት ኪሎ አካባቢ እንደሆነ ትናገራለች። አንደኛና ሁለተኛ ደረጃ ትምህርቷንም በዳግማዊ ሚኒሊክ ትምህርት ቤት የተማረችው ሲሆን የልጅነት ጊዜዋን እንዲሁም የሙዚቃ ህይወቷንም እዚያው ተወልዳ ባደገችበት ቅድስት ማርያም አምስት ኪሎ እንደጀመረችም ትገልጽልናለች። ታዲያ የቀድሞዋ ሙዚቀኛ ያይሁኗ! ዘማሪት በዛወርቅ አስፋው የልጅነት ጊዜዋን በቅድስት ማርያም ቤተ ክርስቲያን ሰንበት ትምህርት ቤት ውስጥ በአገልግሎት በዘማሪነት ታገለግል የነበረ ሲሆን ነገር ግን ባደገችበት አካባቢ አንጋፋ በርካታ ሙዚቀኞች የፈለቁበት ቦታ ነበርና ከዝማሬው ይልቅ ወደ ሙዚቃ ህይወት ተስባ መግባቷን ታውሳናለች። የሙዚቃ ህይወቷንም ገና አንድ ብላ የጀመረችው በያሬድ የሙዚቃ ትምህርት ቤት ንቃት በተሰኘው የታዳጊዎች ክበብ ወይም የትምህርት መስጫ ክበብ አማካኝነት ነበረ። ለመከራና ለደስታ አዲስ አይደለሁም የምትለው ዘማሪት በዛወርቅ አስፋው በወቅቱ አብዮቱ በጣም እንቅስቃሴ የሚያደርግበት ወቅት ነበርና ለምርመራ ለምስክርነት በሚል ምክንያት በዚያ የታዳጊ እድሜዋ ለሶስት ወራት አስራ እንደነበርም ታስታውሰናለች። ከተፈታችም በኋላ ጊዜው ጥሩ ስላልነበርና ትምህርቷንም ለመቀጠል የትምህርት ፍቃድ ባለማግኘቷ ምክንያት ከትውልድ ሀገሯ ከአዲስ አበባ ለስድስት ወራት ያክል ወደ ድሬዳዋ ወደ ወንድሟ ዘንድ ሸሽታ እንደነበርም ታወሳናለች። ታዲያ በዛን ወቅት ነበር የሙዚቃ ሕይወቷ በደንብ እየጠነከረና እየገፋ መምጣት የቻለው። በዚህም መሰረት በትውልድ ሀገሯ አዲስ አበባ መረጋጋት ሲመጣ፣ እንዲሁም የተፈጠሩ ክስተቶች ሁሉ እንደረገቡ ስታውቅ ወደ አዲስ አበባ በመመለስ በሀገር ፍቅር ቲያትር ቤት በመግባት በዚያም በ አንድ አጋጣሚ በተከፈተላት እድል በተሰጣት የህይወት በር በመግባትና በመጠቀም ድምፀ መረዋ መሆኗን አስመስክራለች። ታዲያ በወቅቱ የድምጿ ማማር እንዲሁም የእሷ ፍላጎትና ጉጉት ተጨምሮበት ወደ ሙዚቃው ህይወት ሰተት ብላ ገባች። ከበርካታ እውቅ አንጋፋ ከሚባሉ ታላላቅ ሙዚቀኞች ጋርም በአንድ መድረክ የማቀንቀን እድል ገጠማት። እሷም የተከፈተላትን የእድል በር በትጋት፣ በብርታት፣ በጽናት እየተጠቀመችበትና እያስፋፋች ሙሉ በሙሉ ጠልቅ አገባችበት የተለያዩ የሙዚቃ አልበሞችንም ለማውጣት ቻለች። የራሷንም የትዝታ የሙዚቃ ስልት በመስራትና በመፍጠርም በእጅጉ ታዋቂ ለመሆን ቻለች። የሙዚቃ እመቤት፣ የሙዚቃዋ ንግስት የሚል ስያሜም መጠሪያም እስክታገኝ ድረስ በጣም ገናናና ገና ለመውጣት ችላ ነበረ። ታዲያ በዛን ወቅት በብዙ ጣረዶች እየተፈተነችና እያለፈቻቸው በህዝቡ ዘንድ በጣም ተወዳጅ የሆኑ በርካታ ሙዚቃዎችን ለመስራት ችላ ነበረ። ከሙዚቃዎቿ መካከልም ፖሊሱ፣ ለመኖር የማነሽ ይሉኛል፣ ብታማም፣ እንቅልፌን ደርበና፣ ይማርሽ ይሉኛል የተሰኙት ተወዳጅ ሙዚቃዎችን አበርክታ ነበር። ታዲያ የሙዚቃ ህይወት እንጀራኔ ነው የምትለው በዛወርቅ አስፋው በዚሁ የሙዚቃ ህይወቷ የተለያዩ ከአምሳ በላይ የዓለም ሀገራትን መጎብኘት የቻለች ሲሆን በስራ አጋጣሚም ወደ ካናዳ በሄደችበት ወቅት ነበረ። ከዛሬ ነገ እመለሳለው በማለት ነበር እዚያው አሜሪካን ሀገር በካናዳ ከሰላሳ አመታት ዓመታት በላይ መቆየትና ሙሉ በሙሉ ኑሮዋን ህይወቷን ያደረገችው ታዲያ የቀድሞ ድምፃዊት የአሁኗ ዘማሪት በዛወርቅ አስፋው በትዳር ህይወቷ ሁለት ልጆችን እንዳፈራች የምትናገር ሲሆን ለልጆቿ እናትም አባትም በመሆን ብቻዋን በጥንካሬ፣ በጽናት፣ በስነ ምግባር እንዳሳደገቻቸውም ትገልጻለች። ታዲያ ይህች እውቅ ድምፃዊት እንዴት ወደ ዘማሪነት ልትገባ ቻለች? የሚለውን ጥያቄ ስናነሳና ስንጠይቅ ምንም እንኳን ዘማሪት በዛወርቅ አስፋው በሙዚቃ ህይወቷ በርካታ ዓመታትን የቆየች ብትሆንም በዚያ ውስጥ ግን ፍጹም ከመንፈሳዊ ህይወት ያራቀች ነበረችና እንደውም ለአብያተ ክርስቲያናት ገቢ ማሰባሰቢያ እንዲሆን ለቅድስት ቤተ ክርስቲያን ካላት ፍቅር የተነሳም ወደ ዝማሬው ወደ መንፈሳዊ አገልግሎቷም በስፋት በመቀላቀል ከሌሎች አንጋፋ ሙዚቀኞች ጋር በመሆን ወደ 12 የሚጠጉ የግልና የጋራ ዝማሬዎችን ለመስራት ችለው እንደነበር ታወሳለች። ለዚህም ተጠቃሽ የሆነው ታዲያ ከአራት አመታት በፊት ተሰርቶ የነበረው ከአስር ሚሊዮን በላይ እይታን ያገኘውና ብዙሀኑንም ያጽናናው ይቅርታ የተሰኘው መዝሙሯ ነው። ይህ ዝማሬ ምንም እንኳን ከሙዚቃው ከድምፃዊነት ሕይወቷ ሙሉ በሙሉ በይፋ ሳትወጣ በፊት የሰራችው ቢሆንም ነገር ግን እኔን ወደ መንፈሳዊ ሕይወት እንድሳብ እንዲሁም በውስጥ ያለው ፍላጎት እንዳለ የሚያሳይና እግዚአብሔር አምላክ ልብን የሚያይ እንደ ሰው ፊትን አይቶ የማይፈርድ የይቅርታ አምላክ እንደሆነ አይቼበታለሁ ትላለች። በዚህም ይቅርታ በተሰኘው የንስሐ መዝሙሯ ላይም በግጥሙ ዲያቆን መኩሪያ ጉብሳ በዜማው ደግሞ የቤተ ክርስቲያናችን እውቅ ዘማሪ ዳግማዊ ደርቤ እንዲሁም ሌሎች የቅድስት ቤተክርስቲያናችን አገልጋዮች የተዋሕዶ ልጆች እንደተሳተፉበትም ትገልጻለች። ዘማሪዋም ከተለቀቀ ከወጣ በኋላ ህዝበ ምእመኑ በእጅጉ ያጽናናና ወደ ራሳችን እንድንመለከት ያደረገ እንደነበርም የቅርብ ጊዜ ትውስታችን ነው። ታዲያ በዚህ ይቅርታ በተሰኘው ዝማሬዋ የተጀመረው የዝማሬ ህይወቷም እየገፋ ሄዶ የልጅነት የሰንበት ትምህርት ቤት ህይወቷ ትውስታ ዳግም አገርሽቶ፣ የዘፋኝነት ህይወት በቃኝ፣ ከዚህ በኋላ ዘፋኝ ወይም ድምፃዊ ሳልሆን መባል የምፈልገው ዘማሪት ነው፣ በቀሪ እድሜ በመንፈሳዊ ህይወት ፈጣሪን ማገልገል እንዲሁም ለመንፈሳዊ ህይወቴ ትኩረት መስጠት እፈልጋለሁ በማለት ዘፈንን ወይም ድምፃዊነትን እርግፍ አድርጋ በመተው እርም በማለት ወደ መንፈሳዊ ህይወቷ በንስሐ ሳሙና ታጥባ ለመመለስ ችላለች። ቅዱስ ጳውሎስ በሮሜ መልእክቱ በሮሜ 3 ምዕራፍ 23 ላይ ባስቀመጠልን መሰረት ሁሉ ኃጢአትን ሰርተዋልና፣ የእግዚአብሔርም ክብር ጎድሏቸዋልና በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲሁ በጸጋው ይጸድቃሉ እንዳለው ምንም እንኳን ኃጢአተኞች ብንሆን ስለ ዓለም ሲል ቤዛ በሆነው በአዳኛችን በጌታችን መድኃኒታችን ኢየሱስ ክርስቶስ ቸርነት ወደ ቤቱ ተጠርተናልና ዘማሪት በዛወርቅ አስፋውም እንዲሁ የአምላክን የቅድስተ ቤተ ክርስቲያንን ጥሪ ተቀብላ ወደ ቤቷ ወደ መንፈሳዊ ህይወቷ ወደ አሳደገቻት ቅድስተ ቤተ ክርስቲያን መታለች። የአምላክንም ደጃን ኳኩታ ፈራሁ ልግባ ወያ ልግባ ስትል በጥያቄ ተማጽናለች። ሙሉ በሙሉ በይፋ ወደ ዝማሬ አገልግሎት ከገባች በኋላም ፈራው የተሰኘው ዝማሬዋ ቀዳሚ የሆነ ሲሆን ይህ ጣዕመ ዘማሪዋም በበርካታ ህዝበ ምዕመናን ተወዳጅነትን እንዲሁም ተደማጭነትን ያገኘ ዘማሪዋ ሲሆን እንዲሁም ወደ መንፈሳዊ ህይወት የመመለሷ ዜና ማብሰሪያ እንደሆነም ብዙሃኖች ይናገራሉ። ቀኑ ከረፈደ ከመሸብኝ መጣው ደጃፍ ላይ ቆምኩኝ እንዳልገባ ፈራው በደሌን ሳት መዘን ግቢ ብትለኝም ኃጢአት የከበደኝ አላራመደኝም በማለት ከደጁ መቅረቧን መምጣቷ ከረፈደ መሆኑን ከቤቱ ለመግባትም እንደማትችል እንደማይገባት አስባ ከደጅ ላይ ቆማ እንዲሁም አምላክን መሀሪና ይቅርባይ በደልን ኃጢአትን የማይቆጥር አምላክ መሆኑን በደንብ ያሳየ በዲያቆን መኩሪያ ጉሳ የተጻፈው የተደረሰው ድንቅ ዘማሪዋ መሆኑን ትገልጻለች። ዘማሪት በዛወርቅ አስፋ አስፋው ይህንን ፈራው የተሰኘ ጣዕመ ዘማሪዋን በእንባ በሐዘን በተሰበረ ልብ ለህዝበ ምዕመኗ አድርሳለች። ህዝበ ምዕመኑም በእንባ ተቀብሎ በቤቱ በመግባቷ ከሙዚቃ ህይወት መውጣቷንም አመስግኖ ከዚህ በላይ በቤቱ እንድትጸና በጸሎት ተማጽኖ በቤቱ ያጽናሽ የሚል ምርቃትንም ቸሯታል። ታዲያ ዘማሪት በዛወርቅ አስፋው ወደ ዘማሪው አገልግሎት ከገባች በኋላም ባደረገችው አንድ ቃለመጠይቅ ላይም ስለ አገልግሎት ህይወቷ እንዲህ በማለት ተናግራ ነበር እኔ እግዚአብሔርን ለማገልገል ለማመስገን ያሰብኩት ታዋቂ ስለሆንኩ ወይም ደግሞ ከሙዚቃው ወደ መዝሙር መጣች ለመባል ሳይሆን ክርስትና እውነት ህይወት እንደሆነ ተረድቼና በፊትም ከልጅነት ጀምሮ በሩቅ የማመልከውን ፈጣሪን ቀርቤ ከቤቱ ሆኜ በህይወት እየኖርኩ ለማገልገል ስለምፈልግ ነው ሃይማኖተኛ ለመባል ሳይሆን ሃይማኖተኛ ሆኜ ለማገልገልና ከሰው የምጠብቀው አንዳች ነገር ሳይሆን ብዙ ነገር ከፈጣሪ እየጠበቅኩና እርሱን እየተማጸንኩ ለመኖር ነው ወደ ቤቱ የመጣሁት ወደ ዘማሬ ህይወትም የገባሁት በቀሪ ዕድሜም በመንፈሳዊ ህይወት ለመትጋት ስለፈለግኩ ነው ወደ መዝሙር የተመለስኩት፣ በማለት ተናግራ ነበር። የመመለስ ጉዳዩንም እንዲህ ባለ መልኩ አብራርታለች። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ በዘማሪት በዛወርቅ አስፋው የህይወት ምዕራፍ የህይወት ገጽ ላይ ያሰናዳንላችሁ ዝግጅታችን ይህንን ይመስላል። በሌላ ዝግጅት በሌላ ፕሮግራም እስከምንገናኝ ሰናይ ጊዜ ተመኘን።